የክራይፍ ታክቲክ ለፔፕ ጋርዲዮላ ፍልስፍና ትልቅ መሰረት የሆነ ነገር ነው ይባላል። ፖዚሽን ወይም የኳስ ቁጥጥር፣ አታኪንግ ወይም ማጥቃት እንዲሁም ፕሬሲንግ፣ ተጋጣሚ ኳስ ሲይዝ ጫና ማሳደር የፔፕ ጋርዲዮላ ፍልስፍና ዋና መርህ ናቸው። ምንም እንኳን ፔፕ አንድ ሰፊ የሆነ ፍልስፍና ቢኖረውም በዛ ፍልስፍና ውስጥ ያሉ ታክቲኮች ግን ከክለብ ክለብ የተለያዩ ነበሩ። ሰላም ጤና ይስጥልኝ። ወድየንን ስርይታ አድማጭ ቤተሰቦቻችን ከበርካታ የእግር ኳስ ጨዋታ ሐሳቢዎች መካከል በቀዳሚነት ወደ እናንተ አበይት ሐሳቦችን ለማድረስ መጥናል። አብራችሁን ቆዩ። ቢውላፕ ምንድን ነው? ቢውላፕ የምንለው ኳስን ከግብ ጠባቂ ጀምሮ ወደ ሌሎች የሜዳ ክልሎች በሾርት ኳስ ኳስን ማንሸራሸር ማለት ነው። ሌላው ደግሞ በቢውላፕ ጊዜ በረኛው ኳስ ለሚሰጠው ወይም የሚያስጀምረው ተከላካይ ግዴታ ሁለቴ የማቀበል አማራጭ መያዝ አለበት። ያ የማይሆን ከሆነ ግን ቢውል ዳፕል ማለት አያስደፍርም። እንዲሁም በአማካኝ በቢውል ዳፕ ጊዜ ተቃራኒ ፕሬስ ለማድረግ ከመጣ ኳስን ወደ ውጭ ለማውጣት የሚያመች ቦታ ላይ መሆን ይገባናል። በበረኛ እና በተከላካዮች መካከል አምስት ቅብሎች ተደርገው በረጅም ኳስ ለአጥቂ ወይም ኳስን ወደ ሶስተኛ የሜዳ ክፍል ማሻገር ቢውል ዳፕል እንለው እንችላለን። ፕሪሲንግስ ምንድን ነው? ፕሪሲንግ የምንለው ደግሞ የተጋጣሚ ውድን ላይ ጣን አሳድሮ ኳስን መልሶ መቀበል ማለት ነው። በፕሬሲንግ ወቅት ኳስን ይዞ የሚጫወተው ቡድን ኳስን አስጨንቆ መቀበልና ይህ ደግሞ ኳስን የያዘው ተጫዋች ጋር ሁለት ወይም አንድ ሰው ይጠጋዋል። እንዲሁም ኳስን የያዘው ተጫዋች ሌሎች ኳሶችን ሊያቀበልባቸው የሚችላቸው መንገዶች ሁሉ ማርክ በማድረግ ይዘጋባቸዋል። የዛን ሰዓት ተጫዋቾቹ የማቀበል አማራት ሲያጣና ኳስን ሲበላሽበት ወይም ሲነጠቅ ፕሬሲንግ እንለዋለን። የማርኪንግ ሲስተሞችም የመጡት በዚሁ የፕሬሲንግ አተግባበር ላይ ሲሆኑ በተጨማሪ ፕሬሲንግ ራሱ በተለያዩ አሰልጣኞች የተለያየ ሰያም የተሰጡት ተግባራዊ ይሆናል። ለምሳሌ በአራቱ ለሶስት አንድ ወቅት ተገን ወይም ገጀን ፕሬሲንግ ተመራጭ ነው። ይህ ፕሬሲንግ በብዛት ጀርመና አሰልጣኞች የሚጠቀሙት ሲሆን የሀሳቡ ፈጣሪ ወይም የህ መንገድ ያመጣው የቀድሜ ማንቸስተር ዩናይትዶ አሰልጣኝ የቀድሜ ቶማስ ቱሄል የክሎፕ ና የኔግልስማን አስተማሪ የነበሩት ራልፍ ራኒክ ናቸው። የአጫወት መንገዱ ዋና ኢላማ ከተቃራኒ ቡድን በአማካኝ ኳሶችን በ15 ሰከንድ ውስጥ ነጥቆ መያዝ ማለት ሲሆን በዚህ ወቅት ሃይ ላይን ጨዋታ ተግባራዊ ይደረጋል። ማርኪንግ ማርኪንግ የምንለው ደግሞ ተጫዋቾችን መያዝ እንደማለት ነው። ሁለት አይነት ማርኪንጎች አሉ። የመጀመሪያው ማን ማርኪንግ ሲሆን ሁለተኛው ደግሞ ዞናል ማርኪንግ የምንለው ነው። ማን ማርኪንግ የምንለው ሰውን በሰው መያዝ ማለት ነው፣ ወይም ሰው በሰው መጠበቅ። ዞናል የምንለው ደግሞ ክጥራቶች አደጋ የሚፈጥሩበትን ቦታ በአግባቡ እንደመጠበቅ ማለት ነው። ታዲያ ይህም ሲተነተን ሶስት አይነት የዲፌንሲቭ ብሎክ ባላቸው ባህሪያቶች ይያዛል። ሎ ብሎክ፣ ሚድ ብሎክ፣ ሃይ ብሎክ የምንላቸው ሶስት አይነት የዲፌንሲቭ ብሎክ ባህሪያቶች አሉ። ሎ ብሎክ የምንለው በጣም ኮምፓክት የሆነ ሼፕ የያዙ ቡድኖች ሲሆኑ፣ ይህም ጥቅጥቅ ብሎ ለመከላከልና ኳሶችን ለማጨናገፍ የሚሞክሩ ቡድኖች ናቸው። ሚድ ብሎክ የምንለው ደግሞ ለቅቅ ባለ መልኩ የሚጫወቱ ማለትም በጣም ኮምፓክት ሳይሆኑ ትንሽ ሰፋ ብለው የሚጫወቱ ሲሆን ይህንንም በሜዳ መሀል ላይ ይደረጋል ወይም ተቃራኒ ቡድን መሀል ላይ በቁጥር መብለጥ ማለት ነው። ሀይ ብሎክ የምንለው ደግሞ በጣም ሰፋ ብለው የሚጫወቱ ጨዋታ ሲሆን ይህን ኳሶች እንደ ልባቸው እያንሸራሸሩና ጨዋታውን ከአንደኛ የሜዳ ጥርዝ ወደ ሌላኛው ማዕዘን እየገለበጡ ለመጫወት ይጠቀማሉ። እንደዛ ካልን ደግሞ ሀይ ላይንስ ማንሳታችን አይቀርም። ሀይላይን ምንድን ነው ካልን ደግሞ በአጭሩ ኦፍሳይድ ትራፕ ልንለው እንችላለን። የቡድኖች የመከላከል ስትራቴጂ ሲሆን ተጫዋቾችን በቀላሉ ኦፍሳይድ ክልል ውስጥ ለመካተት ታለሞ ይተሰራል። በሞደርን ፉትቦል በአጥቂና በተከላካይ መካከል ያለው ርቀት ከ25-30 ሜትር መሆን አለበት። ኦፍሳይድ ስንል በአጭር ቋንቋ ደግሞ የተቃራኒ ቡድን ተጫዋቾች ከጨዋታ ውጭ ማድረግ ማለት ሲሆን ይህም ማለት ተጫዋቾች በተቃራኒ ሜዳ ክፍል ላይ ከተቃራኒ ቡድንና ከኳስ ቀድሞ በዛ ቦታ ላይ ሲገኙ ማለት ነው። የምትገኙት በተወዳጁ ብስራት ኤፍኤም 101 ላይ ነው። ፕሮግራሙ ደግሞ ንስር እይታ፣ መንደርደሪያውን አዘጋጅቶ ያቀረበላችሁ ደግሞ ሮቤል አብርሃም ነው። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። ንስር እይታ። እናመሰግናለን።